በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ለፈታሄ ማኅፀን ሊቀ መላእክት ቅዱስ ሩፋኤል እንደዚሁም ለዘጠና ዘጠኙ ነገደ መላእክት ወርሃዊ መታሰቢያ በዓል እንኳን አደረሳችሁ አደረሰን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ጸሎተ ቅዱሳንን ወደ ልዑል ፈጣሪህ የምታሳርግ ሊቀ መላእክት ቅዱስ ሩፋኤል ሆይ እኔ ደካማ አገልጋይክ እንደዚሁም ይህን ጸሎት የሚከታተሉት የምናቀርበውን ጸሎት የቃል ኪዳንህን በረከት ጨምረህበት በጌታችን በመድኃኒታችን በኢየሱስ ክርስቶስ ፊት ዋጋ ያገኝ ዘንድ እንለምንሃለን። በገናናውና በቅዱሱ አምላክ ፊት የምትቆም ክቡሩ ሊቀ መላእክት ቅዱስ ሩፋኤል ሆይ እኔን እንደዚሁም ይህን ጸሎት የሚከታተሉትን የሁላችንንም ቤተሰባችንን፣ ልጆቻችንን፣ ሀገራችንን እንዲሁም ሃይማኖታችንን በክፋት ከተነሳሱ ቀናተኞች ሰውረህ፣ ሰላምህንና ጸጋ ረዴትህን፣ በረከትህንም አድለን። ፈታሄ ማሕፀን ቅዱስ ሩፋኤል ሆይ፣ ማጣት ያሳዝናልና በማያልቀው በረከትህ የምንሠራውን ባርከህና ቀድሰህ የሰው ጅንዳና ይርዳን። የወላድን ማሕፀን የምትፈታ ሊቀ መላእክት ቅዱስ ሩፋኤል ሆይ በመጥታ ተይዘው የተጨነቁትን በተሰጠክ የቃል ኪዳን ኃይል ደርሰ ገላግላቸው። የተወለዱትንም ለሀገርና ለሕዝብ የሚጠቅሙ የሆኑ ዘንድ በረከትና ረዴትን ሙላባቸው። ሊቀ መላእክት ቅዱስ ሩፋኤል ሆይ የወዳጅህ ጦቢትን አባት አይን እንዳበራህ የእኔ ልጅህንና ወዳጅህን እንደዚሁም ይህን ጸሎት የሚከታተሉትን የሁላችንንም አይነ ልቦናችንን አንተ አብራልን። አቤቱ የምንናገረውንና የምንሰራውንን ባርክልን። ሊቀ መላእክት ቅዱስ ሩፋኤል ሆይ ሐሳብና ሥራችን ሳይገባቸው በግብዝነት ከሚቃወሙን ሁሉ አንተ ጠብቀን። ሊቀ መላእክት ቅዱስ ሩፋኤል ሆይ ያን ክፉ ጋኔን አስማንዲዮስን አስጨንቀን እንዳባረርከው በሕይወታችንና በሥራችን ላይ እየተመላለሰ የሚያውከንን ክፉ ሐሳብና ሥራ ከላያችን ላይ አስጨንቀ አሰድልን። እኛም እንደ ቃለ ወንጌልህ ከሰጠህን በረከት ከፍለን የተቸገሩትን ሁሉ እነረዳ ዘንድ በጎ ሕሊና አድለን። አሜን በእውነት በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የቅዱስ ሩፋኤል ድርሳን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስማምነን ይህን የቅዱስ ሩፋኤልን ድርሳን እንዲህ እያለን እንጸልያለን ብርሃናኤል፣ መብርህኤል፣ ክስትናኤል፣ ባህድናኤል፣ አጽድናኤል። ይህም ቅዱስ ሩፋኤል የጦቢትን አይን ያበራበትና ወለተ ራጉኤልን ተቆራኝቷት የነበረውን ጋኔን ያወጣበት እግዚአብሔር የሰጠው ውሃቤ ብርሃንና መግረሪ ጸር የሆነ አስማተ መለኮት ነው። አቤቱ ፈጣሪያችን ሆይ ከዚህ በላይ በጸለይነው ጸሎት በተለመደው ቸርነትህ የእኛን የሁላችንንም ጠላቶች ሁሉ አጥፋና በልቦናችን ብርሃንን ሳልብን አሳደርብን። አሜን። የእግዚአብሔር የጌትነቱ መንግሥት አዳራሽ አዛዥ ቅዱስ ሩፋኤል ሆይ ሰላም እንልሃለን። ታላቁን አሳንበሪ በረምሃ መስቀል ገሥጸ ባለበት አለበት እንዲጸና ያደረገ ቅዱስ መልአክ ሆይ ሰላም እንልሃለን። በፈጣሪ ፊት ምስጋና ያማረ የሰመረ መልአክ ሆይ ሰላም እንልሃለን። የአማልክት አምላክ የሆነ እግዚአብሔርን የምታመሰግን መልአክ ሆይ ሰላም እንልሃለን። መሪር በሆነ አንደበት ሁከትን ከሚፈጥር ጸላይ ዲያብሎስና ጽኑ ከሆነ የሞት መልእክተኛ በጧትና በማታ በማልትና በሌሊት ትጠብቀን ዘንድ ቅዱስ ሩፋኤል ሆይ ሰላም እንልሃለን። አቤቱ የቅዱስ ሩፋኤል አምላክ ሆይ በዚህ መለኮታዊ ስምህ እኔን እንደዚሁም ይህን ጸሎት የሚከታተሉትን ከመከራ ሥጋ ከመከራ ነፍስ ሰውረን፣ ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ዘጠና ዘጠኙ ነገደ መላእክት ሆይ እንለምናችኋለን፣ እንማልዳችኋለን። አቤቱ ቅዱስ አምላካችን ሆይ በዘጠና ዘጠኙ የነገደ መላእክት የምልጃ ጸሎት በምድራዊት ጽርሃ መቅደስ የምናቀርብልህን ጸሎት በሰማያዊት ጽርሃ ቅድሳት ተቀበለን። አቤቱ አሱራን ርኩስ አናጋንንት እኛን ለማስደንገጥና ለማሸበር በተሰበሰቡበት ጉባኤ ላይ ዘጠና ዘጠኙ ነገደ መላእክት ደርሰው ክፉ ሐሳባቸውንና እርኩስ ምግባራቸውን ሳያከናውኑ በፊት በፊት ይበታትኗቸው፣ አሜን። መባርቅትን የተጎናጸፋችሁ ዘጠና ዘጠኙ ነገደ መላእክት ሆይ እግዚአብሔር በቸርነቱ ይጠብቀን ዘንድ በረዴቱ ይጎበኝን ዘንድ ለምኑልን፣ አሜን። መባርቅትን የተላበሳችሁ ዘጠና ዘጠኙ ነገደ መላእክት ሆይ፣ እሳተ መለኮትን በማህፀኗ ስለተሸከመች ስለ እመቤታችን ቅድስት ድንግል ማርያም በየዕለቱና በየሰዓቱ ጸሎተ ምህላችንን አሳርጉልን አሜን። በእውነት መባርቅትን የተሸለማችሁ ዘጠና ዘጠኙ ነገደ መላእክት ሆይ፣ እግዚአብሔር ከተቃጣ መዓት ከታዘዘ መቅሰፍትና ከክፉ ሁሉ ይሰውረን ዘንድ የአምላክ እናቱ ስለሆነች ስለእመቤታችን ቅድስት ድንግል ማርያም ጸሎታችንን አሳርጉልን። ዘጠና ዘጠኙ ነገደ መላእክት ሆይ ጌታ ኢየሱስን በግዘ ሕፃናት ስላሳደገችው ስለ ቅድስት ድንግል ማርያም አግኝቶ ከማጣት ከወዳጅ ጠላት ሁሉ እግዚአብሔር ያደነን ዘንድ ጸሎተ ምህላችንን አሳርጉልን። ዘጠና ዘጠኙ ነገደ መላእክት ሆይ ከልዩ ልዩ ሰይጣናዊ የተንኮል ወጥመድ ከሐሰተኛ ፍርድ ለማምለጥ እግዚአብሔር ይረዳን ዘንድ እግዚአብሔር ከመፍጠር ያረፈባትን ዕለተ ቀዳሚትንና ብርሃነ ትንሣኤውን የገለጸባትን ዕለተ እሁድን ሁለቱን ሰንበታት እያሳሰባችሁ ምህላችንን ወደ አብና ወደ ወልድ ወደ መንፈስ ቅዱስም ነበልባላዊ ዙፋን አሳርጉልን። አሜን። ዘጠና ዘጠኙ ነገደ መላእክቶይ ሰላምን ለማግኘት ሕይወትን ለመገብየት እግዚአብሔር በቀና ጎዳና ይመራን ዘንድ የወልድን በግርማ መንግሥት ዳግም መምጣት እያሳሰባችሁ ችግራችንን አስወግዱልን። አሜን። በልብሰ መባርቅት የተጌጣችሁ ዘጠና ዘጠኙ ነገደ መላእክት ወይ፣ በሰላም ወጥተን በሰላም እንገባ ዘንድ እያሳሰባችሁ እግዚአብሔር ኃጢአታችንን ይቅር እንዲለን በየዕለቱና በየሰዓቱ የምናቀርበውን ጸሎተ ምህላ ወደ ሰማይ አሳርጉልን፣ አሜን። ሁላችሁ ነገደ መላእክት ወይ፣ በፍጹም ልመና ማልዱልን፣ ልመናችሁ በእግዚአብሔር ዘንድ ፍጹም ተቀባይነት ያለው ነውና፣ አቤቱ ፈጣሪያችን ሆይ የማህበረ መላእክትን ሁሉ የምልጃ ጸሎት ተቀብለ ኢትዮጵያን ከወራሪ ጠላት እኛን ህዝቦቿንም ከጦርነትና ከረሃብ ከመቅሰፍትም በሰው ህይወትና ንብረት ላይም ከሚደርስ አሰቃቂና አስጨናቂ ነገር ሁሉ ሰውረን አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የጥቅምት ወር ድርሳነ ሩፋኤል አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስም አምነን በጥቅምት 13 ቀን የሚነበብ የሊቀ መላእክት ቅዱስ ሩፋኤል የክብሩን ዜና እንናገራለን። ጸሎት ረድኤቱ ሀብተ በረከቱም ለዘለ ዓለሙ ከሁላችን ጋር ይሁን አሜን። የተወደዳችሁ ወንድሞቻችን ሆይ ከገናናው ሊቀ መላእክት ከቅዱስ ሩፋኤል ታምራት የተነሳ የከበረ ስሙን የሚያመሰግኑ ሁሉ የሚያገኙትን ጸጋ በአማላጅነቱም በዚህ ዓለም የሚያደርግላቸውን እንነግራችሁ ዘንድ እንወዳለን። ይህንንም የቆስጥንጥንያ ሊቀ ጳጳሳት ቅዱስ ዮሐንስ አፈወርቅ የንጉሥ ቴዎዶሲዮስ ልጅ አኖሪዎስ ሆይ የእግዚአብሔር ወዳጅ የሆነ አባትህ ቴዎዶሲዮስና ወዳጁ ዲዮናሲዮስ አስቀድሜ እንደተናገርኩት ግንብ እየሰሩ የሚኖሩ ድሆች ነበሩ። ይህንንም የምልህ ድህነታቸውን አሳስብ ዘንድ አይደለም፣ ምስጋና ይግባውና እግዚአብሔር በሊቀ መላእክት ቅዱስ ሩፋኤል አማላጅነት ያደረገላቸውን እገልጥ ዘንድ ነው እንጂ። እሊ ሁለቱ ቴዎዶሲዮስና ወዳጁ ዲዮናሲዎስ የግንብ ሥራቸውን በጀመሩ ጊዜ ከሐሩር መጠለያ በውስጡ ያርፉ ዘንድ ትንሽ ሰቀላ አሰሩ። በውስጡም ከሰማያውያን ሊቃነ መላእክት ቅዱስ ሚካኤልና ቅዱስ ገብርኤል ቀጥሎ ሦስተኛ የሆነ የታላቁ ክቡር ሊቀ መላእክት ቅዱስ ሩፋኤልን ስዕል እንሳሉ። በታላቁ ክቡር ሊቀ መላእክት ቅዱስ ሩፋኤል ስዕል ስርም ምስጋና ለሚገባው እግዚአብሔር ይማጸኑ ጀመር። ገናናና የከበርክ ይከበርክ ቅዱስ ሩፋኤል ሆይ ኑሯችን የተቃና ይሁን ዘንድ ከዚህ የችግር ኑሮ አውጥተህ ከዚህ ጽኑ ድካም የሚያሳርፈን ዘንድ ወደ እግዚአብሔር እንድትማልድልን እንለምንሃለን እያሉ ይማጸኑ ነበር። በታላቁ ሊቀ መላእክት በቅዱስ ሩፋኤል ስዕል ስርም ጧትና ማታ ዘውትር ወደ ልዑል እግዚአብሔር ሳያቋርጡ ይጸልዩ ነበር። በቤታቸው ውስጥ የሰሯትን ትንሽ ሰቀላም አስጌጧት። በቅዱስ ሩፋኤል አምሳል ይህችን ስዕል ያለቀለም በጭቃ ብቻ ሰርቷታልና ብዙ ሰዎች ይዘብቱባቸው ነበር። ሁለቱም ቴዎዶስዮስ እና ዲዮናሲዮስ ከብዙ ድካም የተነሳ ከሐሩር ያርፉ ዘንድ ባሰቡባት በአንድ ዕለት ተኝተው ሳሉ፣ በጭቃ ግንብ የሚሰሩ ባልንጀሮቻቸውም በዚያ ስፍራ ተከትለዋቸው መጡ። ከባልንጀሮቻቸው አንዱም የታላቁ ክቡር ሊቀ መላእክት የቅዱስ ሩፋኤል ስዕል በጭቃ ተስሎ ባየ ጊዜ ግንብ የሚሰራበት መዶሻውን አንስቶ በጭቃ ከተሳለች ከዚች ስዕል የተነሳ ሊቀ መላእክት ቅዱስ ሩፋኤል ከሆኑ ህስ ኃይልህን ግለጽ ብሎ በመዘበት በጭቃ የተሳለች የታላቁን ሊቀ መላእክት የቅዱስ ሩፋኤልን ስዕል ክንፍ መታው። ያን ጊዜም እጁ ደረቀች፣ ግማሽ አካሉም ሽባ ሆነ። እንደ በድን ሆኖም ወደቀ። ከዚህ ሰው አወዳደቅ የተነሳም ቴዎዶሲዮስና ዲዮናሲዮስ ከእንቅልፋቸው ነቁ። የወደቀውን ሰውም ሊያነሱት ፈለጉ። ነገር ግን ያ ሰው አካሉ የገዘፈ ስቃዩም እጅግ ጸንቷልና አልቻሉም። የደረሰበትንም አላወቁምና ነገር ግን ከእነርሱ አንዱ ወደ ሊቀ መላእክት ቅዱስ ሩፋኤል ስዕል አይቶ አባቴ ቴዎዶስዮስ ሆይ፣ ይህ ሰው የሊቀ መላእክት ቅዱስ ሩፋኤል ስዕል ላይ በንቀት እጁን የዘረጋ ይመስለኛል። ስለዚህም ይህ ታላቅ መቅሰፍት ደርሶበታል። የእግዚአብሔር ስም በሚጠራበት ስፍራም ሁሉ በዚያ ታምራት ይገለጻልና አለ። እርስ በእርሳቸውም ይህን ሲነጋገሩ የዚያ ሰው ዘመዶች መጡ። እንደ ሞተ ሰው ሆኖ ስላገኙት በጨርቅ ጠቅልለውም እጅግ እየጮሁ ወደ ቤት ወሰዱት። ሰይጣንም የሚፈውስ ብለ ሐኪም ተመስሎ ወደ በሽተኛው ዘመዶች መጣ። ከእነሱ ይልቅ በግንበኝነት እርሱ ይበልጣችኋልና፣ ወንድማችሁን ከእነዚህ ግንበኞች ቴዎዶሲዎስና እና ዲዮናሲዎስ በቀር ሌላ ማንም ስላልመታው ከዚህ በሽታ እኔ ልፈውሰው አልችልም። አሁንም የሚያደርጉትን ማንም እንዳያይባቸው እርሱ ከሚያርፍበት ቤት ያኖሩት ሟርታል አላቸው። የዚያ በሽተኛ ዘመዶችም ሐኪም ሰው መስሎ ከመጣው ሰይጣን ይህን በሰሙ ጊዜ ወደ ገዢው ሄዶ ከሰሱ። ገዢውም ወደ እርሱ ያቀርቧቸው ዘንድ አዘዘ። ቴዎዶስዮስና ዲዮናስንም አምጥተው ከወህኒ ቤት ጣሏቸው። በወህኒ ቤቱም ሳሉም ድንገት የእግዚአብሔር መልአክ በታላቅ ግርማ ተገልጾ፣ ቴዎዶሲዮስና ዲዮናስዮስ ሆይ በእግዚአብሔር መንበር ፊት የምቆም በጭቃ ከሰራችሁት ግርግዳ ላይ ስዕሌን የሳላችሁልኝ ሩፋኤል እኔ እንደሆንኩ አስተውሉ። ምንምን ክፉ ነገር አይደርስባችሁምና አትፍሩ፣ አትደንግጡ። በዘመናችሁ ሁሉ ከእናንተ ጋር ነኝ። ይህ እቡይ ሰው በእኔ እየዘበተ በእጁ በያዛት መዶሻ ስዕሌን ሰብሯልና በዚህ ደዌ የመታሁት እኔ ሩፋኤል ነኝ። ስለ እርሱ የከሰሷችሁንም ሰዎች አትፍሯቸው። በዚህ ስዕሌን ስላችሁ ባኖራችሁበት ስፍራ በስሜ ታላቅ ቤተ ክርስቲያን ይታነጻል። አማላጅነቴን በመታመን በጽኑ ተስፋም ከጭቃ በተሰራች በዚያች ግድግዳ ላይ ስዕሌን እንዳቆማችሁ እኔም ስለ እናንተ አምላኬ ኢየሱስ ክርስቶስን እለምነዋለሁ። በእግዚአብሔር ዘንድም ታላቅ ጸጋና ክብር በምድር ሁሉ የበዛ ብዕልንም እሰጣችኋለሁ። ለዘላለሙ ምስጋና ይግባውና በጌታ የኢየሱስ ክርስቶስ ፈቃድም ስሜ በላያችሁ ይከብራል አላቸው። አርባብ አርባ የተሰኙ መላእክት አለቃ ገና ገናናው ቅዱስ ሩፋኤል ይህን በነገራቸው ጊዜም የወህኒ ቤቱ በር ተከፈተ። ፈታይ ማኅፀን ሃያ ሊቀ መላእክት ቅዱስ ሩፋኤልም ከወህኒ ቤቱ ቴዎዶሲዮስና ዲዮናስዮስን አውጥቶ እየመራ ቀድሞ ወደሚያርፉበትና ስዕል ወዳለበት ስፍራ ወሰዳቸው። ነገር ግን ያን ጊዜ ሊቀ መላእክት ቅዱስ ሩፋኤልም ከነርሱ ተሰወረ። እሊህ ሁለቱ የተወደዱ ወንድሞች መልአኩ ቅዱስ ሩፋኤልን ልኮ ያዳናቸው እግዚአብሔርን እያመሰገኑ በማረፊያቸው አደሩ። በነጋ ጊዜም እጅግ ታላቅ ደስታን አደረጉ። የታላቁ ሊቀ መላእክት የቅዱስ ሩፋኤል አምላክ እግዚአብሔርን ማመስገንን አላቋረጡም። ስራቸውንም እንደቀድሞ ይሰሩ ዘንድ ጀመሩ። ነገር ግን የእግዚአብሔር መንገድ ከሆነ በጎ ምግባር ከጾምና ከጸሎት አውጥቶ እንዳያርቃቸው ክፉ የሚያጣላ ሰውን ጠባይ ፈርተዋልና የሚያውቃቸው ወደሌለበት አውራጃ በሌሊት እየሄዱ እስከ ምሽት ሲሰሩ ይውላሉ። ወደዚያ ሽማደሪያቸውም በሌሊት ተመልሰው መጥተው ያድራሉ። ከወራት በአንዱ ዕለትም ከቤታቸው ተኝተው ሳሉ ቴዎዶስዮስ በህልሙ የሚደንቅ ህልምን አየ። ነግቶ ከእንቅልፍ በነቁ ጊዜም፣ ወንድሜ ዲዮናሲዮስ ሆይ ዛሬ በዝሽ ሌሊት የሚደንቅል ምን አይቼ እጅግ ደንቆኛል አለው። ዲዮናሲዮስም ወንድሜ ሆይ ምን አየክ? እስኪ ንገረኝ አለው። እርሱም ከብዙ ሰዎች ጋር በቤተ ክርስቲያን እንዳለን አካሉ ታላቅ ርግብ ከሰማይ መጣ፣ ከመክፈቻ ጋር የወርቅ ዘውድ ይዟል። የወርቁን ዘውድ በእኔ ራስ ላይ አስቀመጠ፣ ለአንተም መክፈቻውን ሲሰጥ ካየው አለው። ዲዮናሲዮስም ወንድሜ ሆይ የእግዚአብሔር ቸርነት በላያችን እስኪገለጽ ድረስ በወዳጃችን በሊቀ መላእክት ቅዱስ ሩፋኤል አማላጅነት እጅግ ደስ የሚያሰኝ ነገር ለእኛ እንደተዘጋጀ ዛሬ ራእይህ እውነተኛ ነው። እኛ ግን በመከራ አብረን እንደኖርን፣ በደስታም እንዲሁ አብረን እንኖራለን አለው። እነርሱም እርስ በእርሳቸው ሲነጋገሩ የታላቁ የክቡር ሊቀ መላእክት ቅዱስ ሩፋኤል ቅድስት ስዕሉን የፋቀ የአበሽተኛ ሰው ሞተ። ዘመዶቹም ወደ ንጉሱ ሄደው ወንድማችንን ስለገደሉት ግንበኞቹን ቴዎዶሲዮስና ዲዮናሲዮስን ገድለህ ተበቀልልን እያሉ ጮኹ። ንጉሱም ቴዎዶሲዮስና ዲዮናሲዮስን ይዘው ይገድሏቸው ዘንድ አዘዘ። የንጉሱ መልእክተኞችም ወደ ቴዎዶሲዮስና ዲዮናሲዮስ ሄደው ያዟቸው፣ በጽኑ ቁጣም እየጎተቱ ይገድሏቸው ዘንድ ሆነ። እሊደጋጎችም ቴዎዲዮሲዮስንና ዲዮናሲዮስን ወደ ንጉሱ እየመቱ በወሰዷቸው ጊዜ ሁለቱም የሞተውን ሰው ወደ ንጉሥ አደባባይ ያመጡት ዘንድ የንጉሱን ፈቃድ ለመኑ። ንጉሱም አዞ የሞተውን ሰው ንጉሥ ወዳለበት ቴዎዲዮሲዮስና ዲዮናሲዮስም ታስረው ቴዎዲዮሲዮስና ዲዮናሲዮስንም ታስረው ወደ ቆሙበት አደባባይ እንዲያመጧቸው አደረገ። ያን ጊዜም ቴዎዲዮሲዮስና ዲዮናሲዮስም በታላቅ ድምፅ ገናና ወዳጃችን ሊቀ መላእክት ቅዱስ ሩፋኤል ሆይ የሕያዋን አባቶቻችን የአብርሃምና የይስሐቅ የያዕቆብን አምላክ የሆነ ፈጣሪ እግዚአብሔር ይህን ሙት አንስቶ የተገደለበትን እንረዳ የቅዱስ እግዚአብሔር ስሙ የሚመሰገን ዘንድ ምሕረትን ታሰጠን ዘንድ ወደ አንተ እንማጸናለን እያሉ ጮኹ። ያን ጊዜም ሊቀ መላእክት ቅዱስ ሩፋኤል ወደ እነርሱ መጥቶ የንጉሡን ወታደሮች ለምን ይዛችሁ ትጎትቷቸዋላችሁ? አላቸው። እነርሱም ነፍሰ ገዳዮች ናቸው አሉት። እርሱም ሰውየውን የገደሉት እሊ ድሆች ናቸው ካላችሁ ውስጥ ነው፣ ወደ ሞተው ሰው እንሂድ። እሊ ሰዎች እጃቸውን ቢጭኑበት ተነስቶ የገደለውን ይነግራችኋል። እሊህ ሁለቱ ሰዎች ግን ደጋጎች እንደሆኑ በደልም እንደሌለባቸው እኔ አውቃለሁ አላቸው። ይህንንም ብሎ ሊቀ መላእክት ቅዱስ ሩፋኤል ከእነርሱ ተሰወረ። እሊህ የንጉሥ ወታደሮችና የሞተው ሰው ወገኖች ግን የተናገራቸው ገናናው ቅዱስ ሩፋኤል እንደሆነ አላወቁም ነበር። ያን ጊዜም ያ የሞተው ሰው በፈታዬ ማህፀን በሊቀ መላእክት ቅዱስ ሩፋኤል አማላጅነት በእግዚአብሔር ኃይል ከሞት ተነስቶ በእኔ ላይ የሆነውን ሁሉ ነግራችኋለሁ። እነዚህ ወንድሞች ቴዎዶሲዮስና ዲዮናሲዮስ በሚያርፉበት ውስጥ የታላቁ መልአክ የቅዱስ ሩፋኤልን ስዕል በጭቃ በተሰራ ግንብ ላይ ሳሉ ወደ ውስጥም በገባው ጊዜ ያንን ስዕሉን አይቼ ዘበትኩ፣ በእጄ በያስኩት መዶሻ መትቼ የዚያን የስዕሉን ክንፍ ፋቅሁት። ታላቁ መልአክ ቅዱስ ሩፋኤልም ስዕሉ ላይ በቀኝ እጁ በተያዘ በትር መታኝ። ይህን የነገርኳችሁን አይታችሁ ትረዱ ዘንድም ወደ ስፍራው ብትሄዱ ምልክቱን ታገኛላችሁ እኔም በቅዱስ ሩፋኤል አማላጅነት እነሆ እግዚአብሔር ከሞት አስነሳኝ በእድሊ ቅዱሳን ወንድሞቼ ቴዎዲዮስዮስና ዲዮናሲዮስ ላይም ምንምን ክፉ ነገር አታድርጉ አደራ ተጠንቀቁ የታላቁ ሊቀ መላእክት የቅዱስ ሩፋኤል አምላክ እግዚአብሔር ወዳጆች ናቸውና ሲል መሰከረ ከሞት ከተነሳ ከዚያ ሰው አንደበት ይህን በሰሙ ጊዜም በዚያ የነበሩት ሕዝብ ሁሉ ተደንቀው እጅግ ደነገጡ። ከንጉሡ ጋርም ቢሄዱ ከሞት የተነሳ ያ ሰው እንደተናገረው ሆኖ የታላቁ ሊቀ መላእክት የቅዱስ ሩፋኤል ስዕልን አገኙት። ንጉሡም የታላቁ ሊቀ መላእክት የቅዱስ ሩፋኤል አምላክ እግዚአብሔርን እያመሰገነ ወደ ቤተ መንግሥቱ ተመለሰ። በልቡም በስፍራው ቤተክርስቲያንን ያንጽ ዘንድ አሰበ። ነገር ግን ንጉሡ ከጥቂት ወራት በኋላ ታሞ አረፈ። ያን ጊዜም ከሞት ለተነሳውና ከተደረገለት ታላቅ ተአምር የተነሳ ፍጹማማይ ለሆነው ሰው ቅዱስ ሩፋኤል ተገለጸለት። ከእመቤቴ ከቅድስት ድንግል ማርያም ተወልዶ ዓለምን ባዳነው በአምላኬ በኢየሱስ ክርስቶስ ኃይል እኔ ያደረግሁልህን ሕይወትንም እንደሰጠሁህ አስተውል። ይህንንም ያደረግሁልህ ስለ እነዚህ ሁለት ወዳጆች የቴዎዶስዮስና ዲዮናስዮስ ብዬ ነው። እነርሱ ንጹዋን ናቸውና፣ እንግዲህስ በአንተ የተነሳ ስለደረሰባቸው በደልም የከበረች ታላቅ ሹመትን እሰጣቸው ዘንድ ፈቅጃለሁ አለው። በየጊዜውና በየሰዓቱ ምሕረቱ በበዛ በልዑል እግዚአብሔር ፈቃድ የተከዙትን የሚያረጋጋ ያዘኑትንም ደስ የሚያሰኝ የፍትሐዊ ማኅፀን የሊቀ መላእክት ቅዱስ ሩፋኤል ጸሎቱና በረከቱ ዛሬም ዘውትርም ከሁላችን ጋር ይሁን ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ጸሎቱና በረከቱ ከሁላችን ጋር ይሁንና ታላቁ ክቡር ሊቀ መላእክት ቅዱስ ሩፋኤል ያደረገው ተአምር ይህ ነው። በአንዲት ሀገር በምግባሩ አብርሃምን የመሰለ ቆስጠንጢኖስ የተባለ አንድ ሰው ነበር። የልጁ እናት ሚስቱ ቀድሞ ሞታለችና ብቻውን ያሳደገው አንድ ልጅ ብቻ ነበረው። የዚህ ልጅ አባት የሰውም ሁልጊዜ ሊቀ መላእክት ቅዱስ ሩፋኤልን በዓል እያከበረ ወደ እግዚአብሔር ቀንና ሌሊት ይጸልይ ነበር። በአንዲት ዕለትም ሊቀ መላእክት ቅዱስ ሩፋኤል በይዋሄው ለሚመላለሰው ለዚያ ብላቴና በድንገት ተገለጸለት። ሕፃኑም አንተ ማነ? ብሎ ጠየቀው። ቅዱስ ሩፋኤል አንተ ሕፃና አይዞ አትፍራ፣ እኔ በእግዚአብሔር ፊት የምቆም ሩፋኤል ነኝ። እነሆ ወደ አባትህ ተልኬ መጥቻለሁ። ይህች ቤት የቅድስት ሶፊያና የቅዱሳት ተከታዮቿ ማደሪያ ትሁን ብሏል ብለህ ለአባትህ ንገረው። የአባትህን መልስ እስክትነግረኝም ድረስ እዚህ ጠብቀሃለሁ አለው። ሕፃኑም ሄዶ ታላቁ ሊቀ መላእክት ቅዱስ ሩፋኤል እንዳገኘውና የነገረውንም ሁሉ ለአባቱ ነገረው። አባቱም በሰማ ጊዜ በታላቁ ሊቀ መላእክት በቅዱስ ሩፋኤል ፍቅር ልቡ እንደሳተ ተቃጠለ። ልጄን መልሽ ያልከውም መልሱን ይዞ ልጄ ወደ መልአኩ ካልተመለሰም ተመለሰም የተገለጸለት የታላቅ መልአክ ቅዱስ ሩፋኤል ወደ ሌላ ቦታ አይሄድም፣ ሀገሪቱንም አይተዋትም፣ መልአክ የተናገረውን አይለውጥምና ሲል አሰበ። ልጁም ወደ ውጭ ወጥቶ ተገልጾ ወደ ላኮ ገናና ሊቀ መላእክት ወደ ቅዱስ ሩፋኤል ዘንድ እንዳይሄድ እንዳሰበውም መላኩ አገሩን እንዳይተዋት ሲል ልጁን ከቤቱ ምሰሶ ጋር በገመድ አሰረው። መልአኩም ከስፍራው አልተለየም። በይዋሄው ስለ መላኩ ቅዱስ ሩፋኤል ፍቅር ብሎ የተጨነቀ የዚያን ሰው አገርም አልተዋትም። ነገር ግን ክቡር ሊቀ መላእክት ቅዱስ ሩፋኤል ለሊት በራእይ በታላቅ ግርማ ተገልጾ የሥራ ተገቢ ነውን? ሆነ ስለ ምንስ መልስህን እንዳይነግረኝ ልጅህን አሰርከው? አለው። ያ ሰውም አንተ የከበረህ መልአክ ሆይ ከዚህ በፊት እኔ ገጽህን አይቼ ስለማላውቅ አይህ ዘንድ ሀገሬንም ትተህ እንዳትሄድ ስለ አንተ ፍቅር ብዬ ነው ይህን ሁሉ ያደረግኩት ሲል መለሰለት። ሊቀ መላእክት ቅዱስ ሩፋኤልም ያን ሰው በልብ ያሰብከውን ከመፈጸም አስቀድሞ ልብና ኅሊናን በሚመረምር በፈጣሪ እግዚአብሔር ኃይል እረዳሃለሁ። ስለዚህም ታገዝኩ ነገር ግን ይህ ትንሽ ልጅ መልእክቴን ሲነግርህ በጽሞና በፈጸምክ ነበር እንግዲህስ ወዲህ ስህተትህን ይቅር ይልህ ዘንድ ከገንዘብ ለተቸገሩ ሽማግሌዎች እናት አባት ለሌላቸው እየሰጠህ ወደ እግዚአብሔርም ለምን እኔም የፈጸምከውን በደል ይቅር ይልህ ዘንድ ወደ እግዚአብሔር ለምንልሃለሁ አለው ይህ ሰው ከእንቅልፉ በነቃ ጊዜም እጅግ ደንግጦ አዘነ በልቡም ተከዘ ሊቀ መላእክት ቅዱስ ሩፋኤል እንደተገለጸለትም አወቀ ፈጥኖም ልጁን ፈታው። ተጸጽቶም ገንዘቡን ለደዎችና ለተቸገሩ መጸወተ። የሊቀ መላእክት የቅዱስ ሩፋኤል ጸሎቱና በረከቱ ከሁላችንም ጋር ይሁን ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ፣ ለወልድ፣ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለሙ አሜን። የዛሬውን መርሃ ግብር በዚህ መልኩ ጨርሰናል። ዘውትር የምንለቀውን መርሃ ግብር እንድትከታተሉ ሳትሰለችም ሰብስክራይብ፣ ሼር፣ ላይክ እንድታደርጉ እኔንም ይህን ጸሎት የተከታተሉትንም በያላችሁበት በጸሎታችሁ እንድታስቡኝ እንድታስቡን በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም እጠይቃለሁ። ይህን ጸሎት ምስጋና ወይንም ቃለ እግዚአብሔር በቅርብም በአካል በሩቅም በያላችሁበት ስትከታተሉ ለቆያችሁ በኋላም ለምታደምጡ በአሜነ በረከት ለተሳተፋችሁ በጸሎት እንድናስባችሁም ለጠየቃችሁን ወለተ ብርሃን፣ ሰይፈ ሚካኤል፣ እሴተ ገብርኤል፣ ወለተ ማርያም፣ ደሬ አብርሃም፣ ዕድል መሲ፣ ሳራ፣ ሃና፣ ካሌብ፣ ፍቅርተ ማርያም እና ሁለተ መስቀል፣ ወለተ መድህን፣ ወለተ ትንሣኤ፣ ሁለተ ማርያም፣ ወለተ ጻድቅና ሁለተ ጽሆን፣ ወለተ ማርያም ጽጌ፣ ሃና፣ ሰይፈ ገብርኤል፣ ሁለተ ሚካኤል፣ ወለተ አናንያ፣ ወለተ ስላሴ፣ ወለተ ጻድቅ፣ ወለተ ማርያም፣ ወለተ ማርያም ወለተ መስቀል ሰነ ገብርኤል ወለተ ጊዮርጊስ ወለተ ትንሣኤ ወለተ ማርያም ወለተ ማርያም ገብረ ስላሴ ገብረ መድን ወለተ ማርያም ወለተ ጥምቀት ወለተ ሰንበት ወለተ ጊዮርጊስ ኃይለ ሚካኤል ኃይለ ገብርኤል ገብረ ሚካኤል አጸደ ማርያም አስካለ ማርያም እህተ ማርያም ፍቅርተ ማርያም ሀብተ ጊዮርጊስ ኃይለ ስላሴ ተክለ ኢየሱስ ኃይለ ኢየሱስ ወለተ ማርያም እህተ ሚካኤል ወለተ ሰማያት ወለተ ኪዳን ወለተ ሚካኤል ወለተ ሚካኤልና ኃይለ ማርያም ወለተ ማርያም አጸደ ማርያም ወለተ ሕይወት ገብረ ማርያም ወለተ ማርያም ወለተ ገብርኤል ወለተ ሰማዕት ወለተ ሰንበትና ወለተ ጻድቅ ወለተ ማርያም ፍቅርተ ማርያም ወለተ ስላሴ ወለተ መድን ወለተ ስላሴ ወለተ ትንሣኤ ወልደ ኢየሱስ ገብረ ማርያም ጸገነት ገብረ እግዚአብሔር ኃይለ ማርያም ኃይለ ማርያም ወልደ ጻድቅ ዓመተ ጻድቅ ወለተ ሰንበት ጽጌ ማርያም ወለተ ማርያም ወለተ ማርያም ሂሩተ ስላሴ ወለተ ኢየሱስ ወለተ ኪዳን ኃይለ ኢየሱስ ጸጋ ማርያም ወለተ ማርያም ተክለ ስላሴ እህተ ስላሴ ወለተ ገብርኤል ወለተ ሰንበት ገብረ ጻድቅ ኃይለ ስላሴ ወልደ ማርያም ወልደ ሰንበት ኃይለ ገብርኤል ወለተ ማርያም ፍቅርተ ስላሴ ገብረ ስላሴ ክንፈ ሚካኤል ገብረ ኢየሱስ ወልደ ገብርኤል ገብረ ስላሴ ፈቃደ ስላሴ ገብረ ኢየሱስ ወለተ ስላሴ ሳህለ ማርያም ወለተ ስላሴ ወለተ ስላሴ ወለተ ገብርኤል ወለተ ሚካኤል ፍቅርተ ሚካኤል ኃይለ ሚካኤል ትርሲተ ሚካኤል ፍቅረ ስላሴ ተስፋ ሚካኤል አክሊለ ሰማያት ፍቅረ ዮሐንስ ወለተ ማርያም ኢዛና ሰላማዊት ራይሻን ወለተ ኢየሱስ ወለተ ስላሴ ወለተ መድህን ወልደ መድህን ወለተ ሰንበትና ወይዜ እህተ ሚካኤል ወልደ ገብርኤል አጸደ ማርያም ገብረ ማርያም ወለተ ማርያም ወለተ ኪዳን ሀብተ ማርያም ፍቅረ ስላሴ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 ኑሯችሁን የከበረ ጸሎታችሁንም የተሰማ ያድርግላችሁ። አሜን። እንዲሁም በአካል በስጋ የተለዩንን ወለተ አማኑኤል፣ ኃይለ ጊዮርጊስ፣ ወለተ ማርያም፣ ወለተ ጽዮን፣ ወልደ ሰማያት፣ ሙሉ ማሞ፣ ወለተ ስላሴ እግዚአብሔር ነፍሳቸውን ይማርልን በአጸደ ህይወት በገነት በመንግሥተ ሰማይ እያሳርፍልን፣ አሜን። እግዚአብሔር አምላካችን እስካሁን አሳትጠብቆ ለዚያ በቃን። የአባቶቻችን አምላክ ልዑል እግዚአብሔር ስሙ ፈጽሞ የተመሰገነ ይሁንልን። እመቤታችን ቅድስት ድንግል ማርያም ዘላለማዊ ስሟ የተወደደ ይሁንልን። ጻድቃን ሰማዕታት፣ ቅዱሳን መላእክት እንደየክብራቸውና እንደየማዕረጋቸው የከበሩ ይሁኑልን። አሜን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ይግባው። ዛሬም ዘወትርም ለዘላለሙ አሜን። አቡነ ዘበሰማያት